ሙሽሮቹ ሙሽሮቹ ትላላችሁ እዚጋ ዋው! በአንድ ላይ ቤተሰብ ያው የቀረ ሰውም ቢሆን ቢኖር ድምቅ ድምቅ ብለዋል። እንግዲህ ጉዞ ተጀምሯል። አረ ቤተሰብ፣ እውነት ለመናገር ያክል እኔ ዛሬ ከባድ ጥያቄ አለኝ። አገራችን ላይ እንደዛ አይነት ህግ ተቀይሯል። እንዲ ሆነ አንዳንድ ሰው ወደ ፕሌን አንዳንድ ሰው እንዲገባ ተደርጓል። እንዲ ምን አይነት ምን አይነት ህግ ነው የወጣው እንዴ? ለምንድን ነው አብረው የማይሄዱት? ማለት አንዳንድ ሰው ነው ለየብቻቸው። አሁን ሩታና አብርሽ ራሱ ነው የብቻ ነው የገቡት። ማለት ምን አይነት ህገ ወጣ? አቤት ጉድ! የማይሰማ ነገር እኮ የለም። ብቻ ግን አንዳንድም ሆነው ሆኖ ተበታት ነው ይምጡ፣ ችግር የለውም ያው የምንፈልገው መምጣታቸውን ነው። ሩታዬ አሸብርቃለች፣ ጠጉሯን ተሰርታለች። በተለይ ደግሞ ድምቀታቸው የሆነችው ጥጉሻ አለች። ጥጉ ደግሞ ተዳኒጋ ስትሆን ያለው ድምቀት አጠይቁኝ እንዴት እኮ ቅብጥብጥ እንደምትል እንዴት እንደምታምር አው፣ ጥግያ አንቺ የሚያምርብሽ ከዳኒ ጋር እንደዚህ ስትሆኔ ነው። ይሄ ከአብርሽ ጋር ምናምን አብርሽ እና ሩታ ናቸው አብረው ሲሆኑ የሚያምሩት እንጂ አንቺና አያምርም። እንደዚህ ብቻ በአጠቃላይ ፏ ድምቅ ብለዋል። ግን እኔ ኢሳቅ በመቅረቱ በጣም ትናድጃ አለው ማለት እሱ ቢኖር የበለጠ ሰርጉ እንደሚደምቅና እንደሚያምር ተስፋ ነበረኝ። ነገር ግን ያው እሱ አልተገኘበትም፣ አልተፈቀደለትም። እንግዲህ እስከ ሰኞ ከተፈቀደለት ይገኛል፣ ሰርጋችን ፕሮግራም ላይ ብለዋል እና አብርሽም ማለት ነው። እንግዲህ አቤል ራሱ አልሄደም። ጥጌ፣ ዳኔና ያው ዋና ዋኖቹ መሪዎቹ ናቸው። እንግዲህ ቀደም ቀደም ያሉት እንደውም ጥጌና ዳኔ አልሄዱም። አብርሽና ሩታ እንዲሁም ሜሪ ናቸው ተመታት ነው የሄዱት ብቻ እንግዲህ አብራችሁ ነበር የጠበቅ ነው እንግዲህ ኢትዮጵያን አደራ ብላለች። ሩታዬ ማለት ነው። እንግዲህ እኛ ኢትዮጵያ አይደለንም። ኢትዮጵያ ያላችሁ ኢትዮጵያን አደራ፣ ኢትዮጵያ ያላችሁ ኢትዮጵያን አደራ ተሰጥታችኋል። በስነስርዓት ጠብቁላት ማለት ነው ለሩታዬ። እንግዲህ ምንድን ነው አሁን ሰርጉ መቼ ይሆን ውዶቼ? ወይኔ ጉዴ! እንደዚህ አምሮ ደምቀው ደማምቀው አብሮ እንደዚህ ሻንጣቸውን ይዘው የዳኒስ ሻንጣማ አስባችሁታል? ከዚ ልብስ ይወሰዳል እንጂ ከዛ ልብስ የዝን ያክል የሀገር የያዘው ጥጉ ግን ቀልጠፍጠፍ ያለች ሻንጣ ነው የያዘችው። አብርሽ እና ሩታም እንደዛው። ዳኒ ግን ስማም ትልቅ እየሻንጣ ነው የያዘው። ልብስ ንግድ ነው እንዲሚመጣው ቢያንስ የዱባይ ብራንድ ይዛ አትሄድም እንዴ? ከዛ ሀገር እንዴት ከዛ ወደዚህ ታመጣለ? ለማንኛውም የሚመቻቸው እንግዲህ ይህን ምን ጥጉ የራሷን ይዛል እየጥጉ ሁላ ነው እንዳንል፣ እንዲህ ምንድን ነው ይሄ ነገር በጣም አወዛጋቢ ይጣራ። በሻንጣ ውስጥ አንድ ፍቅረኛውን ይዟል መሰለኝ ትላላችሁ። ለማንኛውም ውዶቼ እንግዲህ በሰላም ገብተው አብርሽና ሩታ ሰርጋቸው ደግሞ ድምቅ ድምቅ ብለው ምናምን ነገር ፏ ብለው እንደሚያከብሩ ያው እንደሚያልፍ፣ በተለይ ደግሞ ቤተሰብ ቢኖርበት አስባችኋል፣ እንዴት እንዴት ደስ እንደሚል ያው ምንም ማድረግ አይቻልም። እንግዲህ ከቤተሰብ በላይ ናት ሩታ፣ የእሷ ደስታ ይቅደም በማለት የተደረገ ነገር ነው። እንግዲህ አብርሽ ያው ለሩታ ለከፈለችለት መስዋዕት፣ እሱም ለመክፈል ዝግጅቱን ጨርሷል ማለት ነው። እሷን ለማስደሰት የተደረገ ነገር ነው። የሁላ እርምጃ አገርን አሳልፎ ወጥቶ ከሰው ሀገር ላይ ይሄ ሊደረግ የቻለው ያው የእሷ ደስታ ይበልጣል። እሷ ለእኔ ብዙ ነገር የሆነችልኝ ነች። ብዙ ውጣ ውረድን አልፈው ነው እዚያ የደረሱት። በእርግጥ ብዙ መውደቅ መነሳትን አልፈው፣ አስተምረውን፣ አጠንክረውን፣ እነሱም ጠንክረው ለዚህ ቀን መድረስ በራሱ በጣም ትልቅ ነገር ነው። እውነት አንዳንድ ጊዜ ውዶቼ ተስፋ የሚያስቆርጣችሁ ነገር ሲፈጠር፣ በቃ ያንን ነገር ተቋቁማችሁ ለማለፍ ሞክሩ። የሆነ ተስፋ አትቁረጡ። ቢያንስ እናንተ ተስፋ የሚያስቆርጥ ነገር አይኖ ይቀድመናል ይቀርበናል ሊያጋጥመን ይችላል። ተስፋ የሚያስቆርጡ ነገሮች ሊያጋጥሙን ይችላሉ። ነገር ግን ያንን ነገር ደግሞ እኛ ማለፍ እንኳን ታቃተን ከሰው እኔ በቃ እንዴት ነው ይሄ ሰው ይሄን እንደዛ አይነት ችግር ደርሶበት ይሄ ሊያልፍ የቻለው በቃ እንማር ከሰው። አሁን እኔ ከሩታ ብዙ ነገር ተምሬያለሁ፣ ጥንካሬን፣ መውደቅን፣ መነሳትን፣ የሰው ወሬ አለመስማትን። ማንም ምንም ቢላት አንድ ጊዜ አብርሽን በመልኩ ሩታንም እንደዛው በጥቁሩ ምናምን ብዙ ነገር ነው የተባለው። ብቻ ሰው ያለውን መድገም እኔ አልወድም ውዶቼ፣ ማለት በተለይ ደግሞ የምወዳቸው ሰዎች እንደዚህ ማለት እኔ ሰው ልጅ መልኩን አይቼ ወይንም የሆነ ምናምን ፊዚካሉን ወይንም አቋሙን ምናምን አይቼ አይደለም ማከብረው። የሰው ልጅ በስነ ልቦ ነው ነው ማከብረው ኑሮውን የምወደውም የምከተለውም እና አንዳንድ ሰው ደግሞ እናንተን የሚለካችው ፈጣሪ በፈጠራችሁ ፍጡር ነው እና ፈጣሪ በሰራችሁ አካላት ነው የሆነ የሚለካችሁ። እና ያ ሁሉ እንኳን እንደዛ ቢውስ ተደርገው እዚ ጋ ያንን አሳልፈው እዚ መድረሳቸው እውነት አብርሽና ሩታ መደነቅ ያለባቸው ናቸው። ለብዙዎቻችን ደግሞ ትምህርት ይሆናል። ሌልት ጥንካሬን ብዙ ነገሮችን አስተምረውና እግዚአብሔር ይመስገን። በቃ እንደዚህ ነው። ለፍቅር ብዙ መስዋዕት ይከፈልለታል፣ ዋጋ ይከፈልለታል። ፍቅር ዝም ብሎ የሚገኝ አይደለም። ብዙ ዋጋ ተከፍሎለት የሚገኝ ነገር ነው እና መጨረሻችሁንም ያሳምርላችሁ። በእርግጥ መጨረሻችሁም ያማረ ነው የሚሆነው ብዙ ብዙ ብዙ መስዋዕትን ስላሳለፋችሁ ብዙ ነገሮች ስላሳለፋችሁ ከዚህም በኋላ መጨረሻችሁ የአማረ ነው የሚሆነው። ያው አብረሽም እንደምናየው መልካም ሰው ነው። እንደገና ሩታየም የምንደዘው መልካም ናት። ሁለቱም ይግባባሉ ምናምን ነገር በሁለቱም መሀል ደግሞ እግዚአብሔር ፈጣሪ ስላለ ፍቅራቸው ጠንክሮ ወደ ትዳር ሊቀየር ከዛም ደግሞ ልጅ ይመጣል ቀጣይ ማለት ነው እና አብረሽም ቃል ገብቷል ለሩታ እኔ ለእሷ እኖርላታለሁኝ እና ለእሷ ብዙ ነገሮችን ማድረግ እፈልጋለሁኝ፣ ብዙ ነገርን ብሏል። ብዙ ቃል የገባቸው ነገሮች አሉ። ያንን ነገር ደግሞ አድርገክ እኛም ለማየት ያብቃን። ያውም ታደርገዋለክ። ይህንን አታደርገው አይባልም። በእርግጠኝነት ታደርገዋለ። ለምን ማድረግ ስለምትችል ስለምትችል ለማንኛውም ውዶቼ ቅማሟ እና ሸበላው ቢገኙበት ይሄንን ሰርግ ብዬ በጣም ተስፋ አድርጋለሁ። እንደሚገኙበትም ተስፋ አለኝ ማለት ነው። እውነት ሀይሜ እና ብሩኬ ይገኙበታል። ለምን ሀይሜዬ የወንድሟ ሰርግ ላይ ግድ መገኘት አለባት። ያው የወንድሟ ደስታ ተካፋይ መሆን ስላለባት ማለት ነው። እንዲሁም ሸበላዋ ጋ በእርግጠኝነት ሰፕራይዝ ቢያደርጉን ደስ ይለናል። ግን እኔ አላቅም። ግን ተስፋ አለኝ ውዶቼ እውነት ተስፋ እንዳድርጉ እናንተም። ለማንኛውም ላይክ ሼር አድርጎ ሀሳብ አስተያየት ካለ በኮመንት አስቀምጡ።